የሃንቾ እውነት በአባቷ ኖላዊ በኩል ተገለጠ ማለት ነው። የሃንዬ አባት ወደ ወይዘሮ ሜላት ቤት ጉዟቸውን አድርገው ለአስራ ስድስት አመት በሙሉ አክሱም ላይ አግኝተዋት ሀናን እንዳሳደጓትና እያንዳንዱ የተፈጠረውን ነገር ለወይዘሮ ሜላት እናቷ እና ለሃንዬ አባቷ መስፍኔ እያንዳንዱ የተፈጠረውን ነገር ተናገሩ። ባዩሽና እርግብ እንግዲህ የተንከሴ ስነስራቸው ስለተዋረደ እጅግ በጣም ደስ ብሎኛል ማለት ነው። ወይዘሮ ባዩሽ ደግሞ አቶ ነዋላዊ የሀና አባት ትክክለኛ የሀንዬን የህይወት ታሪክ ይዘው ስለመጡ እሷ ደግሞ በጣም ተናዳ ፍጥጥ ብላ የሀናን አባት በበቀለ አይን እያየቻቸው ነበር። መስፍን በጣም ደስ ብሎታል። የሀንዬ አባት ማለት ነው እንግዲህ ሁለት አባቶች አንድ ላይ ተገናኝተው የነበረውን ችግር ተፈቷል ማለት ነው። ዲኤንኤው መጣም አልመጣም እጅግ በጣም ትልቅ ሰውና ሀቀኛ ሰው ስለሆናችሁ አምነን ተቀብለናል ብለው፣ ወይዘሮ ሜላትም እንግዲህ ተንበርክካ የሀንዬን አባት ለአስራ ስድስት አመት ሙሉ ልጄን ከመንገድ ላይ አንስተህ ስላሳደግክልኝና እንደዚች ጨዋ የመሰለች ልጅ ስለሰጠኸኝ አመሰግናለሁና ለተፈጠረው ነገር ወይንም ልጄ እርግብና ት እያልኩኝ ስከራከርና ስማጎት ለነበረው ነገር እጅግ በጣም ይቅርታ ብላ ደምን ባለቀሰች። እንግዲህ አቶ ኖላዊ እንኳን ለይቅርታ ቀርቶ አይደለም አሴር ወይም ጆሮ ከነበረበት ቦታ ላይ ዛሬ ለሰው ሀሳቢና አዛኝ እንዲሆን ያደረጉት የሀና አባት ናቸው ማለት ነው። ሀንዬ ደግሞ ከጎን ከመስፍን የጎን ቁጭ ብላ የአባቷን ነዋላዊ ንግግርና የእናቷን ወይዘሮ ሜላት እንባ እያየች እሷም ደግሞ ስቅስቅ ብላ ንገቷን ደፍታ አልቅሳለች ማለት ነው። ሀንዬ ያው እንግዲህ ያለምንም ውሸት እውነትን ተከትላ ትክክለኛ የሜላትና የመስፍ ልጅ መሆኗን ውስጧ ስለነገራት የሀኒን እንግዲህ ትክክለኛ የህይወቷን መረጃ በሙሉ ሙጥጥ አድርጋ ሰርቃ በስተ መጨረሻ እርግብ የምትባል ልጅ የሰው የሆነ ነገር ይዛ የኔ ነው ብላ ስታስለቅሳት እሷም ደግሞ በውስጧ እውነት ስላለ የአንገት መስቀሉና እንዲሁም ደግሞ ፎቶግራፉ የራሷ መሆኑን መቶ ፐርሰንት እርግጠኛ ስለሆነች በተደጋጋሚ አባቷ ያሳያት ነበር። የአንገቷም ሀብል ደግሞ በጨነቃት ጊዜ እና የሆነ ጭንቅ ውስጥ በገባይ ጊዜ ሁሌ አባቷን አልብሰኝ እያለች ትጠይቀው ነበር ማለት ነው። ዛሬ ላይ ግን ሁሉም ሰብሰብ ብለው ሁለት አባት እናታቸው መካከል ላይ ሆና ይቅርታ በማለት ሁሉንም ጠይቀዋል ማለት ነው። እንግዲህ አቶ መስፍኔም ደግሞ ለረጅም ጊዜ ከሀገር ከ13 ዓመት በላይ ወጥቶ እንደመጣ ግልጽ ነው። ግን በጣም ተወዳጅና ስስ ልጃቸውን ሀንዬ ወይንም ሀሴት የራሳቸው ልጅ መሆኗን ስላረጋገጡ እጅግ በጣም ደስ ይላል ማለት ነው። እንግዲህ ሀኒ በተደጋጋሚ ለአባቷ ተናግራለች አባዬ በእኔ ታሪክ እንኳ መሰረት የወለዱ ቤተሰቦች የሚገኙ እኔ አንተን በማንም በምንም አይነት ልቀይርህ አልችልም እያለች ብዙ ጊዜ ቃል ገብታለታለች። አሁንም ቢሆን እንደ ሌላው ሰው ለአስራ ስድስት አመት ሙሉ የእናት እቅፍና የቤተሰብ እቅፍ ለምን እንደሁ አይና ፍቃትም ምክንያቱም ከእናትም ከአባትም በላይ ለየት ያለ አባት ስላላት ማለት ነው። እንግዲህ በአቶ ኖላዊ ፓርት ላይ እጅግ በጣም አስተማሪና የሀገር ሁሉ ሽማግሌ አባቶች ምን ነው እንዳቶ ኖላዊ በሆኑ ብለን የምንመኝበት አጋጣሚ አለ ማለት ነው። ሰላም ሰላም! ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም አስተማሪና ና ተወዳጁ የኖላዊ ድራማ እንደ ቀጠለ ይገኛል ማለት ነው። የኖላዊ ድራማ ሁላችንም እያየን ልንማርበት ና ሁላችንም እያየን ራሳችን መጥፎ አስተሳሰብ ታለን ደግና መልካም ልንሆንበት ትልቅ ትምህርት የሚሰጥበት ልብ አንጠልጣይ ድራማ ነው። እናንተም ደግሞ እንደናንተ መልካምነትና ቅንነት ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀና እና እርግብ የዲኤንኤው ምርመራ ጨርሰዋል ማለት ነው። ውጤቱ እንግዲህ በጉጉት የሚጠበቅበት ሆኖ አጓጊውና እኛንም ልባን ጠልጣይ ሆኖ የምንጠብቀው ትልቁ ነገር ነው። እኛ ሀ ሲባል የሀና የህይወት ታሪክ እርግ ቢዛው ብትመጣም ሀና ግን ከአባቷ ከነኖላዊ ጋር እያንዳንዱ የህይወቷን ታሪክ ከአክሱም ጀምረው እንዴት አንስተዋት ወደ ደሴ ከተማ ይዘዋት እንዲሄዱና ሀናን ለማሳደግ ብርም ሲያጣ እንዲሁም ደግሞ ብዙ ነገር ሲቸግረው እነዛን እንደ ትውስታዎች አይተናል ማለት ነው። ዛሬ ላይ እንግዲህ በባዮሽ ተንከሴስ ስራ እርግብን ይዛ መታ ወይዘሮ ሜላትን በጣም በጣም የምትወዳትን አብሮ አደግ ጓደኛዋን ዛሬ ላይ የገዛ ልጇን አሳልፋ ደካማ ጎኗን ተጠቅማ ወይዘሮ ሜላት ሀብትና ንብረቷን ለመብላት የመጣች ባዮሽ ማለት ነው። ባዩሽ እንግዲህ ይሄ ክፋትና ይሄ ተንኮሎ አለ። ሌሎቻችን ደግሞ መጥፎ ሰው ሁሉም አይወድም፣ ተንኮለኛ ሰው ሁሉም አይወድም። ግን በድራማው ላይ እንደዚህ አይነት ነገር ሲኖር እጅግ በጣም ሞቅ ሞቅና አጓጊ ይሆናል ማለት ነው። አቶ አቶ ኖላዊ ሁል ጊዜ ያህናን ደስታና የሀናን ፈገግታ ማየት ብቻ ነው የሚፈልጉት። ሀንዬ ደግሞ ለአባቷ ስቆ ማየትን ፈገግ ብሎ ማየትን በጣም ትፈልጋለች። ወይዘሮ ሜላት በድርጅቱ ስም የሀናን አባት ሙሉ ወጪ ሸፍና ልታሳክም ቃል ገብታ ሕክምናውና ምርመራውም ጀምሮ እየወሰዱ ይገኛሉ። በስተመጨረሻ ግን በባዩሼ ተንከሲስ ስራ ይሁን እንዲሁም ደግሞ ትክክለኛ ስድስት መቶ ሺህ ብር ለህክምና ያስፈልጓቸው ይሁን ዳግም ስድስት መቶ ሺህ ብር እንደሚወስድ ሲነግራት ሀና ደግሞ ከየትም ማምጣት እንደማትችል አቅሟን ስታየው በጣም ደንግጣለች ማለት ነው። ዶክተሩም ይሄንን ሲነግራት ሀና እንደዚህ እንትን ብለሽ ደንግጠሽ ልትታየው ሳይሆን ልትመካከሪበት፣ እንዲሁም ደግሞ የአባትሽ ህክምና ተጀምሮ እንዳይቀር የሆነ ጠንካራ ልትሆኝ ይገባሻል ብሎ አላት። እሷም ደግሞ በቃ ሀና ሁልጊዜ ለስቃይና ለመከራ እንደ ማንኛውም ሰው ደስተኛ ሆነች ሳታለቅሺ ጥሩ ህይወትን የምትኖርበት አጋጣሚ መቼ ይሆን እያለች ከራሷ ጋር መማጎት ጀመረ። በስተ መጨረሻም ዶክተሩን ትታው ሄደች። ዶክተሩም ደግሞ አንገቱን ደፍቶ ማሰብና ማሰላሰል ጀመረ። ሜላት እንግዲህ ከስራ ቦታ ቆይታ ስትመለስ ምላሴ ከትምህርት ቤት መቶ አገኘችው። ና እማ የምን ያጣድፍሻል ብሎ አላት። እኔማ እቤት ብቻህን እንዳትሆን ብዬ ነበር እየ ሮጥክ የመጣሁት አንተ ግን ቀርመህኛል ብላ አለችው። አባየና እህቶቼሳ ብሎ ሲል ከምርመራ ገና አልወጡም፣ ግን እኔ አንተ ብቻህን እንዳትሆን ብዬ ነው የመጣሁት ብላ አለችው። ምሳ በላ ምን እያረክ ነው ብላ ስትለው አይ እርቦኛል፣ ግን የምበላው አጥቼ ልሰራ አዘጋጅቻለሁ ምናምን አላት። ወይዘሮ ሜላት ቁጭ አለችና ጉድ እንደው ልጅ በቃ ጥጋቧ ሄን ያክል ሆነ እንዲሁ የሰራተኛ ጥጋብ እኮ ያምጣው ነው እያለች ብቻዋን ማውራት ጀመረች። ከዛ ምናሴ እንዴማ ምን ነሽ ነው ሰው ናት። እሷም እኮ የሆነ አጋጣሚ ችግር ሊያጋጥማት ይችላል። እኔ ደግሞ ሰርቼ መብላት እችላለሁ ምንድነው ይሄን ያክል ብሎ አላት። ምናሴም ደግሞ ምግቡን ልሰራ ሄደ። እሷም ደግሞ ሀና ላይ የሄደ እንኤ ውጤት ምርመራ ይለቅ እንጂ ከቤት መንቅሬ ነው ማስወጣት እያለች አለች። ተይሜላት ሀና ትክክለኛ ልጅሽ ናት። ባዩሽ ና ርግብ እንግድህ ተንከሴ ስነት አስበው አንችን ለመበቀልና ና አንቺ ጋ ያለውን ሁሉ ለመውሰድ ነው ማለት ነው። እንዲሁም ደግሞ እጅግ በጣም ደስ በሚል ሁኔታ ሀና የአባቷን ህመም በቃ ከእስከ ዛሬው የተለየ ነገር ሆኖ ስታየው እጅግ በጣም ደስ ብሏታል። የሀና አባት መስፍኔ ደግሞ አባትሽን እስኪ አስተዋወቂኝ እዚህ ሆስፒታል አይደል እንደ የተኙት እስኪ ላያቸው ብሎ ሲላት፣ እሷም ደግሞ አይ አባዬን እኔ ማንንም አስተዋወቅም አልፈልግም። ምንሽ ነው ቢላይ፣ ምን ብዬ ልመልስ ነው? እስካሁን ድረስ እኮ ቤተሰቦቼን አገኘቼ የዲኤንኤ ምርመራ እያደረግኩ ነው የሚለውን እንኳን አልነገርኩትም። ሌላው ይቅርና እኔ የቤት ሰራተኛ መሆኔን አባቴ እኮ አያቅም። እኔ ከደሴ ድረስ በተማርኩት ሙያ ትቼ የመጣሁት ወደ አዲስ አበባ አባቴን ለማስታመምና ለማሳከም ብቻ ነው። ስለዚህ ነገር ላደርገው አልችልም ብላ መስፍኔን ትህትና ባለው ንግግር ተናገረች። እሱም ደግሞ በጣም ተገረምና ወይ ጉድ እንዴት አይነት አስተዳደግ ነው ያሳድጓት ምን አይነት እርጋታ ነው ያላት በጣም ደስ ስትል አለና ከዛ ቦታ ተነስቶ ወደ ቤቱ ሄደ ምርመራው በስነ ስርአት እንዳለቀ እና ውጤቱን እየጠበቁ መሆኑን ሄዶ ተናገረ ማለት ነው እንግዲህ መስፍን ቤታችንን እንቀይር ወይዘሮ ሜላት በቃ ሜሉዬ ምን ሆነሽ ነው ሁሉም የየራሱ የሆነ ሚስጢር ሊኖረው ይችላልና የየብቻቸው ብቻቸው ክላስ ያስፈልጋል። ስለዚህ ቤቱን እንሽጠው፣ አለዛ ደግሞ ሌላ ቤት እንግዛ፣ ይሄን እናከራየው እያለ ብዙ አማራጭ ሰጣት። ሜላት ደግሞ አንተ እንደ ሌሎቹ ሰዎች ገደል ትታይ ከሄድክ በኋላ ይሄ ቤት እኮ ብዙ ተደብቅ ያለቀስኩበት፣ ብዙ የተደሰትኩበት፣ ብዙ መከራ ያሳለፍኩበት ነው ብላ አለችው። እሱም ታዲያ እኔ ምን አልኩኝ፣ የተሻለ ህይወት እንኖራለን ቆይን የምለው መስፍን፣ አንተ ወደዛ ሀገር የመጣኸው የድኤንኤውን ጉዳይ ጨርሰህ ወደ ገር ወደ መጣህበት መመለስ እንጂ ከእኔ ጋር ፈጽሞ ህይወትን አትቀጥልም ብላ አለችው። እንግዲህ ሰላምም ደግሞ አባቷን ከሀናና ከእርግብ ማንኛው ልጅህ ብትሆን ትወድ ትፈልጋለህ እያለች አማርጣው ነበረ። እሱም ቢሆን እርግብን አልጠላትም፣ ሀና ግን በጣም ደስ የምትል እውነቱን ለመናገር ደስ የሚል ባህሪ አላት ብሎ አለ። ሀና ልጅህ ናት ማለት ነው እንግዲህ መስፍኔ በስተመጨረሻም እንግዲህ ምርጫውን ሀና ላይ አድርጓል ማለት ነው። ምላሴን ደግሞ ፈተናህን ከጨረስክ ወደ ገጠር አጎቴ ጋር እንሄዳለን የሚል ትዕዛዝ እንትን ብሎበታል ማለት ነው። ሰላም ብዙ ጊዜ ለእርግብ በቃ ሰፍ የሚል ፍቅርም የላትም። የሆነ ነገር ታይቷታል ማለት ነው። እና ብዙ ጊዜ ሀናን እንደምትወዳትና ለሀና ልዩ ቦታ እንዳላት ስትናገር እርግብ ደግሞ ምንም ቢሆን ደስ አይላትም እንግዲህ እርግብ እያስመሰለች ያለችው ከወይዘሮ ሜላት ብቻና ብቻ ነው አልጋውን አልተነጣጠፈም ነበርና አልጋውን እያነጣጠፈች ሳለ እንዴ ማየ ደግሞ አልጋ ታነጥፍ ያለሽ እንዴ ሰራተኛ ይዘሽ ዝም ብሎ ነው እንዴ ብር የሚከፈለው ይህና ጥጋብ እኮ እንደው ቀጣጣ እያለች አለቻት ከዛ እማየ በቃ ዞር በይ እኔ ላንጥፈው ብላ አለቻት አይ ልጄ አንቺ ምን በወጣሽ እኔ ራሴ አነጥፈዋለሁኝ። እንደ ኮ በጣም ገርሞኝ ነው እንጂ ወደፊት የእሷን ነገር አስብበት አለሁ ብላ አለቻት። ከዛ እንደገና እኔ ኮ ለሰላምና ለምናሴ ልዩ ቦታ ታልሰጣቸው ለአስራ ስድስት አመት ሙሉ ከአንቺ በላይ ስትሰቃይና ብዙ ነገር ስትሆን የነበረችው ትምህርቷን እንድትተው እንዲሁም ደግሞ ራሷን ሴትነቷን ስታ ሴትነቷን አንስታ እያመሸች እየገባች እንዲሁም ደግሞ በጣም በጣም በጣም ኃይለኛ ሰው ሁና እየነበረው በቃ፣ አስራ ስድስት አመት ሙሉ ስለ አንቺ ሀሴት ነበር እያሰብኩ ያለሁት። በዛኔ ብዙ ችግሮችን ሳሳልፍ፣ ሰላም ደግሞ በቃ ከኔ ጋር ያላት ቀረቤታና ፍቅር እየራቀ ሄደ። ምክንያቱም ደስም ሲለኝ ሲከፋኝም እዚህ ፎቶ ላይ ነው መጥቼ የማለቅሰው። እና የእናትነትን ፍቅር ሳታይ በጣም በድያት አለሁኝ። አሁን ግን ሁሉም ነገር ይመስገን ብላ አለቻት። ከዛ እርግብም ደግሞ እማዬ፣ ይቅርታ በእኔ ምክንያት እንደዚ ስትሰቃይና በእኔ ምክንያት ብዙ ነገር እንድትወኝ ስላደረግኩሽ ይቅርታ ብላ አስመሰለች። ሜላትም ደግሞ ልጇን እቅፍ አደረገቻት። በሷ ቤት ማለት ነው እና ልጅሽ ሀና ናት፣ ምንም ቢሆን ምንም። እርግብ ከወይዘሮ ሜላት ጋር ከባድ ተንኮል አስመስለው እየተጫወቱ ያሉ ሰዎች ናቸው ማለት ነው። ሜላትም እንግዲህ ነቃለቴ፣ ሀና ላይ ያለሽ አመለካከት በመጥፎ ሳይሆን በጥሩ እንዲሆን እንመኛለን ማለት ነው። ውዴ ቻናሌ ቤተሰቦች በቀጣይ ፓርት እንግዲህ ወይዘሮ ባዩሽና እርግብ የእጃቸውን ተሰጥቷቸው ሀንዬ ደግሞ ከመላው ቤተሰቦቿ ደስተኛ የምትሆንበትን ፓርት እንጠብቃለን ማለት ነው። እስከዛው ድረስ ሰላም አሌይኩም ወረህመቱላሂ ወበረካቱ።